አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንደ አንተ ይኸውልህ፣ እንደ አንተ ሀሳብ መውጣትና መውረድ ዶላር እራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ ቤተክርስቲያን የምትባለው የተጀመረችው ቤተክርስቲያን የተጀመረው ምኑ ምድር ላይ ነው? ምድር ላይ ነው የተጀመረችው

አትቻኮኑበት አንድ ለአንድ አውሩት። ክርስቲያን እያወራኝ ነው። ክርስቲያን ያወራኝ፣ ክርስቲያን አውረው። ሶፊ እዚህ ሚዲያ ላይ ነው የማውቀው። ባህር ዳር እንደሚኖር አውቃለሁኝ። ቀበሌ 14 አላለም የምትኖረው 13 ቀበሌ እዛ እንደምታገለግል አውቃለሁኝ። ወዳ አመሰግናለሁ ስለአወቅሁ እሺ እሺ ካስ እሺ ምንድን ነው ፍቅር የምትገላለጡት እዚያው መንገድ ላይ ትነጋገሩ ሀሳብ እንድታወሩ ምን ችግር አለው ኧረ ፍቅር ባባላሉ ነው እንደዛ ነገር አለ ብለህ አውቃለሁ ያለችውን ብዬ ነው። የለችም ጠፍታለች። ሌላ አንድ ቁጥር ጻፍሽ አራ አለች አለች። እኔ አውቀዋለው አይደለም ያልኩት፣ እኔ አውቀዋለው አይደለም ያልኩት። ፕሮፌት ካሳሁን ማለት ቤሲ ሶስተኛ አይቲ ትሎ መሰለኝ እና በጣም በሱ አረ፣ በናትሽ ወጋው ይን መንፈስ አስዬ ትዳር ተገኝቷል። አንስማማን በዚህ አግብቻለሁ ባለ ትዳር ስላለ እንደ የዝሙት መንፈስ እኮ ነው አልፈልግም ነው የሚባለው። ፕሮፌት እና እንደዛ በላ ታዲያ አመሰግናለሁ ያለች በውበት ተማርክ ያለው አንተ አፍቅር ያለው ውድጃ ያለው እያለች፣ በአይኔ እኮ ነው የሰማሁት። አልሰማሁትም። እንደዚህ አይነት አሳሳጆች ቢመጡ ቶሎ መልስ። እሺ፣ ሌላ ከባህር ዳር የሚያውቀው ሰው ካለ ክርስቲያን፣ አስራ ሶስት ቀበሌ ነው የሚኖረው አልክ፣ አስራ አራት ቀበሌ ነው አልክ። አንድ ቀበሌ ልዩነቱ ራሱ ትልቅ ነው፣ ግን እንዳንተ ተግባብታችሁ ቴንኪዩ። ባህር ዳር እኮ ትንሽ ናት እ ባህር ዳር ትንሽ ናት። አስራ ሶስት ነው የሚኖረው። ካስሽን በጣም ነው የማውቀው፣ በጣም ጌታ የረዳው የእግዚአብሔርን ቃል በደንብ የሚያውቅ ሰው ነው እና እኔ እንዳውም ኬኩን አህዛብ አይደለሁም ያለውን ካስሽ፣ አህዛብ ማለት ማን እንደሆነ ትንሽ ለኬኩን ብትነግረው ደስ ይለኛል። የኢትዮጵያውያኖች አህዛብ አይደለንም ስለኛል

እኔ የሚመለከተኝ የጸጋው ብቻ ነው። ለምን በክርስቶስ ድኝ አለው። አንድ ጊዜ የህይወት መንፈስ ህግ ተቀብያለሁ። ማመንዘንም አልችልም፣ መዘሙትም አልችልም። እንዳልሰሙት የሚያደርግ እንዳለመሰለ ማድረገኝ አንተ ብሉይ ኪዳንም በሙሉ አትቀበልም ማለት ነው። አልቀበልም ማለት ለትምህርት ጠቅማለሁ እንጂ ይሄ አይደለም። ኦኬ። ስለዚህ ብሉይ ኪዳንን ካልተቀበልክ አዲስ ኪዳንንም አንተ አይመለከትም ማለት ነው። አላልኩም፣ አላልኩም። ምንድን ነው ታዲያ? ሙሉ ኪዳን ለትምህርት ይጠቅመኛል። ለትምህርት ተጠቀማለሁ፣ ግን የኔ አይደለም። ለእስራኤል ለአይሁድ ነው እንጂ ለኢትዮጵያ ወይም ደግሞ ለሐይሳብ ለሚባለው ኪዳን የተሰጠው ለሐይሳብ ሳይሆን ሆን ለአይሁድ ነው። ስለዚህ ለአህዛብ የተሰጣቸው ምንድን ነው ታዲያ? አዲስ ኪዳን እን ከሆነ ደግሞ ስህተት ውስጥ ትገባለህ። ወይ ትምህርቱ ሙሉ መረጃ የለህም ማለት ነው። አረ በለዚያ ግን ቆይ ቆይ፣ ዳን ይረፍ እረፍ አንድ ሰው አሮጌ ነገር ሲኖር ነው የሚታደሰው አሮጌ ነገር ሲኖር ነው አዲስም የሚታደሰው ስለዚህ አንተ ብሉይ ኪዳን እኔን አይመለከተኝም ካልክ አዲስ ኪዳን ለአንተ እንዴ ሊመለከት ይችላል ምክንያቱም ቆይ ስማ አሮጌው ኪዳን ብሉይ ኪዳን ከእስራኤል ጋር ከሆነ አዲስም ኪዳን ከእስራኤል ጋር ነው የሚያደርገው እንጂ ከአንተ ጋር አደለም ማለት ነው በጣም ጥሩ እሺ መጽሐፍ ቅዱስ ሲናገር ህግ ወይም ደግሞ የቤተመቅደስ ስርዓት የተሰጠው ለኢትዮጵያ ለሀይሳቡ ሳይሆን ለአይሁድ እንደሆነ ይናገራል። አይደለ? እሱን እንጠመም ቃሉን ያለ ትክክል ሶፊ ቆይ ህግ እና ክህነት እና የቤተመቅደስ ስርዓቱ እነዚህ የሚባሉት ሁሉ እየተሰጠው ለአይሁድ ነው እንጂ ለሀይሳብ አይደለም። ሀይሳብ ስትጀምር ህግ የላትም። ሀይሳብ የምትመራው በአይምሮ ህግ ወይም ደግሞ በነብስ ወይም ደግሞ በሂሊና በሚባል ነው የምትመራ ሮሜ ምዕራፍ ሁለት ላይ ይናገራል። ስለዚህ አሳብ የሚባለው ህግ አልነበራቸውም የሚያመልኩት ጣዖት ነው። ጣዖትን የምናመልክ ነበር ጣዖትን

ወንድማችን ወይም ደግሞ አባታችን ይሆ አባታችን ያው አባታችን ይላለን እግዚአብሔር ከሰመድ ከበሰብት ታላይ ብሎ እግዚአብሔር አምላክ ከአዛብ መንደር አወጣውና ምዕራፍ 12 ላይ ማግኘት እንችላለን። እስራኤል ደብንባል የተጀመረችው ማን ላይ ነው? ካልገኝ ያይቆብ ላይ ነው። ያይቆብ እግዚአብሔር ስሙን ቀይሮ ምን ስሚ ከዚህ በኋላ እስራኤል ላይ ያይቆብ አይባልም እስራኤል ይባላል ብሎ እዛ ወንዙ ጋር ስሙን ቀየረለት። እስራኤል የተጀመሩ ጋር አሪፍ። እንደዛ ከሆነ አብርሃም እኮ አህዛብ ነው ማለት ነው። ስለዚህ ዘር በምንድን በምንድን ነው የሚተላለፈው? አድራሻ በመቀየር ነው እንዴ? ወይ ሎኬሽን በመቀየር ነው እንዴ? ኪዳን እንዴት ሰው በኪዳን አይሁዳዊ እንዴት ኪዳን ስለሌለው ሄ አህዛብን አወጣውና ኪዳን ከሰ ጋር ገባው? እግዚአብሔር ከማን ጋር? ከአብርሃም ጋር እግዚአብሔር ኪዳን ነው የገባው። ምን ብሎ ከዚህ በኋላ ተለይ ከወገን ብሎ እግዚአብሔር ለራሱ ነው የለየው። ስለዚህ ከሱ ጋር ኪዳን አደረገው እግዚአብሔር። ለምን ለራሱ ህዝብ ፈለገ እግዚአብሔር። ስለዚህ ከዛን ቀን ጀምሮ ነው እግዚአብሔር አምላክ ህዝቡን የለየው። ስለዚህ ከዛን ጀምሮ ነው እግዚአብሔር አምላክ እስራኤልን የመረጠው። ሲጀመር እግዚአብሔር ከአሕዛብ ጋር ምንም አልነበረም ግንኙነት። ከዛ በኋላ የነበረው እግዚአብሔር ህዝብ ህዝብ ብሎ እግዚአብሔር ሲጠራ የነበረው እስራኤል ነው እንጂ ሀሳብን አይደለም። ሀሳብ ድንግት ነው ወደ እግዚአብሔር መንግስት ተቀላቀለ። መጽሐፉን ያወራ ለሚያወራው ትክክሮፊት ትክክል ነው። ፕሮፊት ሶፊ ሲልህ የነበረው አሮጌ ኪዳን ለነሱ ከሆነ የተሰጠው ህግ ለነሱ ከሆነ የተሰጠው የመቅደስ ስርዓት ሁሉ ለነሱ ከሆነ የተሰጠው አዲስ ኪዳን አህዛብን የታግንቶ ነው ታዲያ ኪዳን ውስጥ ያስገባን ጨርስልክ አሮጌውን የነሱ ነው ካልክ አዲስ ለማን ነው የተሰጠው? አዲሱ ነው እያለ ያለ አዲሱ የራሱ እኛ በደንገት ነው ገባ አይደለም እኛ ካስሽ እርማያ ላይ አይመለከትም። አንተ ዝጋ ዝጋ ዝጋ። አንተ ምን ስለሆነ ነው እሱ የሚመልሰው? የጠየኩት እኔ ፕሮፌት አሮጌ ካለ አዲስ አለ አይደል ይሄ አሮጌ ይታደስና አዲስ ይሆናል አሮጌ የማን ነበረ የእስራኤላውያን አይደለም አይሳ ቅድም አስርቱ ትእዛዛት እኔን አይመለከተኝም አላልክም አይመለከተኝም አይመለከተኝም ግን ሁሉም ነው ይወደ አጥራ አጥራ አጥራ ዘጸአት ላይ ለሙሴ የተሰጠው ህግ አንተን አይመለከትም። አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን አትመኝ እነዚህ ሁሉ አይመለከቱም አንተን? ጥሩ ለምንድን ነው አይመለከትም? ለምን ጋር ኦኬ፣ አሪፍ። አንተን አይመለከትም። ስለዚህ አሮጌው ኪዳን የማን ነው? አሮጌ ኪዳን አይደለም አሮጌ መብሉ ኪዳን የሚባለው የኔ አይደለም ያሉ ውድቀት ሲል ቆይ ስማ፣ ብሉ ኪዳን ያንተ ካልሆነ አዲሱ ኪዳን ላይ የኔ ነው እያልከኝ ነው። አንተ እንዴት የአዲሱ ኪዳን ባለቤት ሆንክ? መጀመሪያ ከአንተ ጋር ኪዳን የለውም እግዚአብሔር። አንተ አዛብ አለን ከየት መጥቶ ነው አዲሱ ኪዳን የኔ ነው የምትለው? አሮጌው ያንተ ካልሆነ በጣም ጥሩ እግዚአብሔር አምላክ የእግዚአብሔር ሀሳብ ምንድነው? ነው በክርስቶስ ሰዎችን ለማዳን በክርስቶስ ሰዎችን ለማዳን ሰው መምረጥ የነበርበት ማን ነው? ቀደም የተናገረ ነው። አባታችን አብርሃምን እንዳለ ነው። አብርሃምን መረጠው እግዚአብሔር ለምን ዘር ሊመጣ ይከባል ዓለምን የሚያድን ነው ዘር እግዚአብሔር በክርስቶስ ኢየሱስ መሆን ያለበትን ከፊት ለሔዋን ተናግሮታል። ለምን ከስልጣ የሚወለድ እንደሚያድን ቃሉ ይናገራል። ስለዚህ አንተ ነህ የጠየቁ ጥያቄ፣ ሌላ እኔ መልስልኝ። ዋና ሀሳብ ልንገድላሽ፣ ቀጥታ የሚልህን መልስለት። ቀጥታ አሮጌ ኪዳን የኔ አይደለም ካልክ አዲሱ የማነው? እንዴት ገባ አዲሱ ውስጥ እያለ ነው ኪዳን እየነገረ ያለው የደሙን ስራ አይደለም። እየጠየቀ ያለው ሰ አሮጌውን የኔ አይደለም ካልክ ኪዳኑ አዲሱ ኪዳን የማን ነው እያለ ነው እኔ ፕሮፌ ካሳሁን የሆነ የገባህ ነገር እኮ አለ ወይ? በደንብ ትምህርቱን አልያዝከውም። አሁን አውራው ብትለኝ ኔ ላውራልህ ይችላለሁ። እኔ አንተ እንድታወራ እድል እየሰጠው ነው። እሺ አዲስ ኪዳን የማን ነው? አንተ አንተ አሮጌው ኪዳን ወይም ብሉይ ኪዳን እኛን አይመለከተንም የእስራኤል ነው አልከኝ። አዲሱ ኪዳን ግን ይመለከተኛል አልክ። አሮጌ የሌለው አዲስ የለውም ኦኬ፣ እኔ እኮ ጥያቄ አሁን እኮ መጽሐፉን ያልተስጠን እንጂ መጽሐፉን እኮ የእኛ አይደለም ያልጉ እንጂ መጽሐፉ ለእኛ ያልተሰጠን ስርአቱ ላይሁድ ነው ያልጉ እንጂ እኛ ሁላችንም ወድቀን ነበር፣ አደለ። ሁላችሁሽ ካስሽ። አሁንም ይኸውልህ የጠየቀህን በደንብ ስማ። አጭር መልስ ነው የምትመልሰው። እግዚአብሔር ከእስራኤል ህዝብ ጋር አሮጌ ኪዳን ገብቷል። ይሄ የመቅደሱ ስርዓት በሙሉ አሕዛብ ጋር አልገባም። ቤተክርስቲያንን በሰዓቱ ስላልነበረች ከቤተክርስቲያን ጋር አልገባም። ኪዳን ማለት በሁለት ሰዎች መካከል የሚደረግ ውል ወይንም ስምምነት ነው። ስለዚህ ከእስራኤል ህዝብ ጋር ነው ኪዳን የገባው። አዲሱን ኪዳን ከማ ጋር ነው የገባው? ከአህዛብ ጋር ነው እንዳትል፣ አህዛብ በቦታው የለም። ከቤተክርስቲያን ጋር ነው እንዳትል፣ በሰቱ ቤተክርስቲያን አዲሱን ኪዳን ለእስራኤል እግዚአብሔር ትንቤተስቀላይ ነው ትንቤተስቀ ላይ ወይም ደግሞ እንደዚህ ላል አዲስ አዲስ ልቦና ይሰጣቸዋል አዲስ ነገር እሱ ጋር ያጋባቸዋል ብሎ እግዚአብሔር አምላክ ለእስራኤል ነው ኪዳን ይሰጣቸው አዲሱንም ኪዳን ቆቆ ቤተክርስቲያን ምን ላይ ሕዝቅኤል ስንት ላይ? በጣም ጥሩ ሕዝቅኤል 36 ወይዚ አካባቢ እንዚ የሚለው ምን ይላል የሚለው ቃሉ አዲስ ልቦና እሰጣቸዋለሁ፣ ድንጋውን ልብ አውጣቸዋለሁ ብሎ ብሎን የሚናገረው ወይም ደግሞ የምናገኘው ይህን ቃል ትክክለኛ ቃል የምናገኘው ዕብራውያን ምዕራፍ ስምንት ላይ እናገኘዋለን። ይህን ቃል ደግሞ ይናገራል፣ አዲስ ልቦና ይሰጣቸዋለሁ፣ አዲስ ነገር እሱ ጋር እገባለሁ ከነሱ ጋር አዲስ ያን የሚገባ ይናገራል። የተናገረውም ለአሂሳብ ሳይሆን ለእስራኤል ነው። ትክክል ለእስራኤል ነው የተናገረው። እኛ ግን ድንገት ነው የገባነው። ይታረማል። ችግር የለውም። ታረማለህ። ትክክል። እነሱ እግዚአብሔር ሳውራ የነበረው ነው ከዳን። ስለዚህ አሁን በግልጽ ተናገራ። ብሉይ ኪዳንም አይመለከተኝም አዲስ ኪዳንም አይመለከተኝም በልና ወይ ንገረኝ። አሁን አንተ ብሉይ ኪዳን አይመለከተኝም ትልና አዲስ ኪዳን የሌለው ትላለህ። ምንድነው አዲስ ኪዳኑን? ከዛ በኋላ እግዚአብሔር ከዛ በኋላ ወደ ገዛ ወገኖቹ መጣ። የገዛ አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው በጣም ጥሩ አዲስ ኪዳን የተጀመረው ፕሮተክርሳን ከተጀመረ ጀምሮ ከየቱ ጋር ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ ሁለት ጀምሮ ሐዋርያት ሥራ ምዕራፍ ሁለት ጀምሮ ኦኬ ስለዚህ ይሄ የማቴዎስ ሉቃስ ማርቆስ እነዚህ ምንድን ናቸውቱ የመንግስቱ ወንጌል ወንጌል አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ መካከል አዲስ ጋና መካከል የነበሩ ናቸው እንጂ አዲስ ጋና ሶፊ በጣም አፍኘው ነበር። ለዛ ነው እየጠየቀ ያለው። መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌ? ከማቴዎስ ወንጌል ጀምሮ አዲስ ኪዳን ነው። አራት ወንጌል ብሉ ኪዳን ነው። አዲስ ኪዳን አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንደ አንተ ይወል እንደ አንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ ቤተክርስቲያን የተጀመረው ምን ላይ ነው? ምድር ላይ። ምድር ላይ ነው የተጀመረችው። ምን ላይ ነው? ሰውዬ በቃ ሊያሳምነኝ ነው ሰውዬ። አሁን በቃ ሰው ሰብስበት ሰምተህ አይደለ? ልታሳብደኝ ነው እንዴ? እንደዚህ ሥርዓት ይኑራችሁ። መናገር አትችሉም። አንድ ነብይ ፕሮፌቱን እንዳትናገሩ አይደለም። ተው እንዳይናገረው ፕሮፌቱን ስነ ስርዓት አይደለም። ከፈለክ በእውቀት ሞግተው። አዎ እኮ ኦኬ። እስኪ እንደጠይቀው ፕሮፌት ከፈለጉ ጠጥበል። ቆይ አንተ ገብሬ ገብሬ ቆይ አንተን አይመለከትህም። እንደ ተው ተው ቆይ እኛ እዚያ አይደለ እንደ አንተ ቆይቶ ተው እንደ ፕሮፌትን እኛ ጓደኞቹ አለን አይደል? እንዴ እኮ የተማረ ሰው እኮ ሲጀምር ማክበር አለባችሁ እናንተ ፕሮፌት አለ እንዴ ወይ ሰውቷል። ሶፊ አለ ፕሮፌት የራሴን መኖር አላውቅም። እንኳን ስለ እሱ ስለ ራሴ እርግጠኛ አይደለሁም። እንዴ ይሄ ደግሞ የለየበት ነው ማለት ነው። መጽሐፍ ቅዱስን ወደ ስድስት ቦታ ይከፍለዋል። አይደለም አይደለም እንደዛ አይደለም። ልጁ እኮ የሆነ የገባው ነገር አለ፣ በደንብ ስላላብራራው ስላልገባው ነው እንጂ የሆነ የተረዳው ነገር እንዳለ ገብቶኛል። በቃ አሁን የእሱን ሀሳብ የሚገዛ ሰው ይሄ ክርስቲያን የሚባለው የእሱ አይነት ሀሳብ ነው ያለው፣ ስሰማው። ዐሥርቱ ትእዛዛት ይመለከታል ክርስቲያን አይመለከትም። ሶፊ፣ ምን መሰለክ፣ ልጁ ነለገለው የገባ ነገር ገብቶታል። እና እስራኤላዊ ነኝ፣ እንደምታውቀው፣ በስጋና እግዚአብሔር አሮጌውን ኪዳን የገባው ከኛ ጋር ብቻ ነው። ከአስራ ሁለቱ ነገድ ውጭ ያለው ህዝብ በሙሉ አህዛብ ነው የሚባለው ጣዖት አምላኪ ህዝብ ነው ኪዳን የሌለው የመቅደስ ስርዓት የሌለው ታቦቴ የሌለው ምንም አይነት ነገር የሌለው የበረሃ ወይራ የነበረ ከእግዚአብሔር መንግስት ርቆ የነበረ ጣዖት ሲያመልክ የነበረ ህዝብ ነው ይህንን አህዛብን በምንም አይነት መንገድ እግዚአብሔር ሊያቀርበው ስለማይችል በአንተ አህዛብን እባርካለሁ ብሎ እግዚአብሔር ለአብርሃም ኪዳን ገብቶለታል በአንተ አህዛብን እባርካለሁ፣ የአህዛብ ሁሉ አባት አደርግሃለሁ ብሎታል። ከዚህ ህዝብ የወጣው ዮሴፍ የሚባለው ግብፅ ገባ። እንደምታውቁት አራት መቶ ምናምን ዓመት ባሪያ ሆኖ በግብፃያኖች ዘንድ ቆይተው ቀይ ባህር ተከፍሎላቸው እግዚአብሔር በሲና ተራራ በሙሴ አማካኝነት አሮጌ ኪዳን ሲገባ እናያለን። ይሄ ብሉይ ኪዳን የምንለውን አሮጌውን ኪዳን እግዚአብሔር የገባው ከእስራኤል ቤት ጋር ብቻ ነው። አህዛብ ርቆ የነበረ ነው። ከአህዛብ ባይዘዌ ደህና የለው ሶፊ፣ እኔ አንተን ነው፣ ከአህዛብ ደህና ያየሁት እኔ ምለው፣ አንተ ግን ክርስቲያን ግን ጣዖትን ያመለከ እንደ ህዝብ ብቸኛው ህዝብ ማን ነው? ጣዖትን እንደ ህዝብ እንደ መንግስት ተቀብሎ ያመለከ እንደ ህዝብ የመጽሐፍ ቅዱስ እውቀት አለኝ ካልክ ማን ነው እስኪ ንገረኝ። እስኪ ኢትዮጵያውያን ናቸው ወይስ እስራኤላውያን ናቸው? መልስ የለ። ኢትዮጵያውያኖች ናቸው። ኬኩን ማስረጃ አምጣ፣ ማስረጃ መጽሐፍ ቁጭ ብለህ አንተ ነህ አሉ እስራኤላውያን። ስማ ስማ፣ ቆይ ዘለፋውን ተውና በስርዓት መልስልኝ። ጥያቄ እንደ አገር፣ እንደ አገር ጣ ንገረኝ። የለ መጽሐፍ ቅዱስ ሲናገር ቡችሎችም እኮ ነው ሶፊ ታይቆ አይስማኝ። መጽሐፍ ቅዱስ ሲናገር ማቴዎስ 15 22 ላይ ቡችሎችም እኮ ከጌቶቻቸው የተራረፈ ፍርፋሪ ይበላሉ አለ ያለች ያች ሴትዮ። የጊንጥ ልጆች የተባሉት እነማን ናቸው? ቆይ በስርዓት አውራ። እናንተ የፍኝት ልጆች ከሚመጣ ቁጣ ትተርፉ ዘንድ ማን ያመለከታችሁ? የተባሉት እነዛ የጊንጥ ልጆች፣ የእባብ ልጆች፣ የሌዋታን ልጆች ትጠይቀኛል። ስለ ኪዳን እያወራን ስለሆነ መልስ እንቢ ተመልሰን እንደ ኢትዮጵያ አይደላችሁም። ምን ብሏል? እንደ ኢትዮጵያ ልጆች አይደላችሁም። እንደ ኢትዮጵያ እንደ አድርጎ እኛን ምሳሌ አድርጓል እግዚአብሔር። እንደ ኢትዮጵያ ልጆች አይደላችሁም። ምን ብሏል? ሀሳብ እየጨረሰ አንድ ሰው አንድ ሰው እንደዛ አውራ፣ አለበለዚያ እኛም የምንሰማው ምንም አናተርፍም። አንድ ሰው ይጨርስ፣ ጥያቄ ያለው ጥያቄ ይጠይቅ፣ እንደዚያም ይመልስ ይመልስ። እንደሱ እናድርግ እኮ እኔና ክርስቲያን እናውራ። እናንተ የፍኝት ልጆች፣ እናንተ የእባብ የግኝጥ ልጆች ያላቸው ጌታ እና መጥምቀ መለኮት መጥምቀ ዮሐንስ እንደዚህ ያላቸው ህዝቦች እነማን ናቸው? መጀመሪያ መለስልኝ። ይሄን ይወላችሁ ወጣ። ሮጦ ይወጣ። እኔ እኔ ስመጣ ሮጦ ሄደ፣ ወንድም ሄደ፣ ይሮጣል። በቃ ዝም ብሎ እንደ አገር እንደ አገር ማለት ነው። ጣዖትን ያመለኩ እስራኤላውያን ናቸው። እንደ አገር እንደ መንግስት ለዛውም በመሳፍንት ዘመንን ብትወስዱ አስራ ሦስቱ መሳፍንታት በነበሩበት ጊዜ ቢያንስ በሰባቱ ጊዜ ጊዜ ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። ጣዖት አምላኪ እንደ እስራኤል የለም፣ በነገራችን ላይ ማርያምን ነው የምላችሁ። ከሰለሞንም በኋላ ልክ እንደዚያው ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። እንደ አሁን ኢትዮጵያውያን አንድ ቦታ ላይ እንኳን ጣዖትን ያመለክ ነው ጊዜ የለም። እንደ አገር አሮጌውን ኪዳን እግዚአብሔር የገባው ከእስራኤላውያኖች ጋር ብቻ ነው። ወንድም ማለት ጥያቄ፣ የመጽሐፍ ጥያቄ መልስልኛ፣ ቤቱን ሳንበጠብጠው ጥያቄ ጠይቀሃለው ጥያቄ መልስልኝ። ታሪክ ምታቅ ከሆነ እ መልስልኛ። ሊቀ ነቢያት ሙሴ ጽላቱን ተቀብሎ ሲመለስ ከሲና ላይ እስራኤላውያን ምን እያደረጉ ነበረ? መልሴንን እስራኤላውያን መላ እስራኤላውያን አሮንን ጨምሮ ምን እያደረጉ ነበረ? መልስ ሄድክ። አሁንም ሄደ ድጋሚ ሳሚ ማርያምን ይወል አንተ ዳኛውንና እኔና እሱ ማለት ነው እንሞግ። ይሄ እኮ ግልጽ ነው ማለት ነው። መጽሐፍ ቅዱስን ያጠና ቀርቶ ኖርማል የተነገረውም ሰው የሚያውቀው እኮ ሙሴ ከሲና ተራራ ላይ ሲወርድ ጣዖት እያመለኩ ነበር። ባላቸው ወርቅ አቅልጠው ላም አቁመው እንደ አገር ጣዖትን ያመለኩ ህዝቦች በዓለም ታሪክ ውስጥ ማን ናቸው? እስራኤል ነው። ይሄ እኮ ግልጽ በቃ